ኤፍራታን ገኒ እናትሽ ለምንድን ነው ሰው ቤት የምትሰራው ብላ ስትጠይቃት ገኒ እኮ እናቴ የእውነት እናቴ አይደለችም ነገር ግን እኔ እንደ እናቴ ነው ማየት። እኔ በሕይወት ዘመኔ እናቴ የለኝም ብላ ስትላት አረባኪሽ እንዲ ነው ወይንስ ማለት የሰው ቤት ስለምትሰራ አፍረሽባት ነው? እንዴት? አለ በቃ አለቅ በሰዓቱ ተደፈረች፣ ወለደችሽ፣ ማሳደግ አቃታት፣ እዚህ በር ላይ ጣለችሽ። አሁን ደግሞ መታ ሰው ቤት እየሰራች ነው ያለችው ለአንቺ ብላ ግን እኮ ተወድሻለች በቃ አልጣላችሽም። ነገር ግን ማሳደግ ስለማትችል ነው ብላ ስትላት በጣም ነበር የደነገጠችው። እናም ገኒ እናቷ እንደሆነች ኤፍራታ ሰምታለች። ማለት ላይ ያገኘኋታል። አንቺ ደግሞ ምን ፈልገሽ ነው? አሁን ደግሞ አሁን ደግሞ እሷ ያጨረሰችውን ጨርሽ ብላ ልካሽ ነው ብሎ ያመነጫጭቀታል። ሁለተኛ ጨረቄ ባለችበት አካባቢ እንዳደርሽ። አንቺ ማይዞ የቤዛ ተባባሪ ነሽ፣ ስለዚህ ቤታችን መምጣት አይጠበቅብሽም። ሁለተኛም እንዳመጪ ብሎ ይላታ ማ ናታን በጣም ተናዶ። እናም አረናታ አንተ እንደምታስበው አይደለም። እኔ እኮ ለቤዛ ልብስ ለወስዱላን የመጣው ሌላ ነገር ምንም ነገር ማድረገው ነገር ነገር የለም። እኔ ደግሞ እንደምታስበው ምንም ነገር እንኳን ያደረኩት ነገር የለም። ምን ሆነ ነው? ናታን በቃ እኔ ነገርኩሽ። ከአሁን በኋላ የምታሞኝውን ሰው አሞኝ፣ እኔን አታሞኝኝም ከአሁን በኋላ በቃ። ዘወር በይ ውጭ ሂጃውን እዚህ ማየት አልፈልግም። አንቺን ሁለተኛም እንዳትመጭ እንኳን አይደለም ቤታችን ልትመጭ፣ የኔ ጨረቃ ባለችበት እንዳላይሽ ዋ ብሎታል፣ ይነግራታል ማለት ነው። እናት በቃ እባክህ ተረጋጋ፣ ተረጋጋ ይለዋል ማለት ነው። ቢኒያም እሺ በቃ እሺ በቃ እኔ እሄዳለሁ ብላ ትሄዳለች ማለት ነው። እናም ሉሊት ጋር አብረው ይገናኛሉ። ሉሊት ምን ምን ሆነሽ ነው ትላታለች ማለት ነው። ቆይ እኔ የምልሽ ያን ነገር አደረግሽው እንዲ ምንድን ነው ኤፍራታን ግድልሽ እንዲ? አይ ቤዛ አልጨረሰችውን አንቺ ከጨረስሽ ብዬ ነው ኤፍራታን ብት ምትሞት አይደለች፣ የሷ ነብስ አይሞት፣ ምትሞት አይደለች። ስለዚህ ኤፍራታ ትሞታለች ብለሽ እንዳጠብቂ። ኧረ እኔን እንኳን አይደለም እሱንም መቼም አላደርገውም መቼም። እና ይሄን ነገር አላደረግኩም ብላ ትላታለች ማለት ነው። እና ምንድን ነው እሺ ምን ሆነሽ ነው? ለምን ደግሞ አትነግሪ? እኔና አንቺ እኮ ጓደኛ ነን። ስለዚህ መደባበቅ እኮ የለብንም ትላታለች። እኔ ምንም ነገር ይሄን ነገር ልነግርሽ አልችልም። ስለዚህ የሆነ ነገር ተፈጥሯል፣ በቃ አለቀ፣ ይሄ ነው የምነግርሽ ትላታለች ማለት ነው። በጣም ትናደዳለች። እናም ኤፍራታ ወደ ዳግም ጋር ትሄድና ከዛ የምትሄድበት እንዳለ ትነግረዋለች ማለት ነው። ቆይሽ አንቺ የት ነው የምትሄጂ? ይላታል። ይሄን እንኳን እንዳግዬ አልነግርህም፣ ሚስጥር ነው ትላለች። ምንድነው ሚስጥር? በቃ አንተ እዚህ ውስጥ እንዲገባ አልፈልግም። አንተን ደግሞ ይሄ እዚህ ውስጥ ገባ ማለት ደግሞ ይጎድሃል ትላለች። እንዴ ፍራታ፣ እኔ ከአሁን በኋላ እኮ ይውልሽ፣ በቃ እንዲሁም ለምንድ ነው ማትየው? በቃ ተየውና ለህግ አካል እንስታቸውና በቃ ህጎች፣ የህግ አካል ይጨነቅበት። ኧረ የህግ አካል ብቻው ለምን እኛስ ለምን አብረን እንትናለ? ግዴታ እኮ የህግ አካል ብቻ አይደለም ይህን ነገር መፈጸም ያለበት ላለች ማነው ምንድን ነው ምታርግ? በቃ እኔ ስለዚህ አትግብ አትግባ አትበይ እንዲሁም ደግሞ አትደብቂኝ። ስለዚህ ሁሉን ነገር እኔ አሁን እኮ ሁሉም ነገር ከሁሉም ነገር ትስለት መሰለኝ። ሉሉትም እርዳታሽን ፈልጋለሁ ወደ ቤት አልሄድም ካሁን በኋላ ወደ ቤት አልሄድም ብላ አለችኝ። እናም የሆነ ነገር አዝጋቸው መሆን አለበት ጎርታቸው መሰለኝ ትላለ ማለት ነው። እናም በቃ ግቢና ወይ ልግባና ላጣራ ወይም ደግሞ አንተ ደግሞ ለይፍራታ ደውለ ጠይቅ ትላለኝ እና ያለውን ነገር ግቢና አጣሪ ለተማ ነው ልትገባሽ በቃ ሽቻዎሽ እናታን መጡ። እናም እናታንና ቢንያም ወደ ከውጭ ወደ ቤት ሲመጡ ትላለች ማለት ነው። ማለትም ይመጣሉ ማለት ነው። እናም አሁን ደግሞ ምን ፈልገሽ ነው ቤዛ? ጨርሰችውን ጨርሽ ሌ ብላሽን የላከችሽ አንቺ አስመሰል ምንድነው የምትሰሪው? ከዚህ ቤት አይደለምና ከዚህ ቤት የእኔ ጨረቃ ካለችበት ቦታ በርቀትም ቢሆን እንዳላየሽ። አሁንማ ዝም ዝም ማለት እኮ ሞኝነት ከሆነ እኔም ራሱ የበለጠ ኃይለኛ ሆናለሁ። ስለዚህ ዞር በይ ብሎ ናታንኤል ሊያስገባት አልፈለገም ማለት ነው። ይሆንን አረንድ ናታን ምን ሆነ ነው? እኔ እንደምታስበው አይደለም። ምን ሆነ ነው ትሏለች ማለት ነው። አይ አንቺ ከሷ ጋር አለሽበት፣ ምክንያቱም ከገድ ማለትም ኤፍራታን ለማስገደል የሷም እቅድ አለበት። ቢኒ ተዋተኝ ነው አለው ማለት ነው። እናም አሁን ላይ ማለት ናታን ማንንም አያምንም ከሚደረገው ድርጊት ቃሲ እንትን ሲባል በጣም ከባድ ነው። ምክንያቱም ኤፍራታን ብዙዎቹ ሊጎዳ ስለሚፈልጉ፣ ስለዚህ ሄድች ደግሞ የቤዛ ጓደኛ ስለሆነች ይህንን ነገር ታደርጋለች ብሎ ስላሰበ፣ እናም በቃ ዞር በይ። አሁን ይለከርበ ነው። እሺ አሁን እሺ፣ ለቤዛ ልብስ ይጀላት ሌር ነው ምን ሆነ ነው። ወይም አንተ በቃ አትገቢም ካልከኝ ልብሱን ወይም አንተ አምጣለኝ ትለለች። ምን አገባኝ እኔ። ለምን ሻ አመት ሳትለብሳት ቀረም? እኔ ይመለከተኛል? ዞር በይ አንቺ ግን ብዙ አርማ ውጭ እዚህ ቦታ ላይ ማየት አልፈልግም ይላካል ማለት ነው። እናም ባይሆን እናቱ እንደሱ ይሻላል፣ እናም አንተ ግባና ልብሱን አምጣላት። እንዴ ተው እንጂ ለምን እንዴት ታረጋለህ? ቤዛ አረገች ማለት ደግሞ የቤዛ ጓደኛ እንዴት ታረጋለች ማለት አይደለም ብሎ ቢንያም ያጥናነዋን ማለት ነው። ነገር ግን እሱ ግን አልፈልግም ብሎ ገፍትሮ ወደዛ ይጥላታል ማለት ነው። ዘርበ ይላታል ማለት ነው። እሺ በቃ ብላሷም ደንግጣ፣ ግን አንተ እንደምታስበው አይደለም ብላ ጥለው ትሄዳለች ማለት ነው። በጣም ነበረ የደነገጠችው ህዋንም ማለት ነው። ወደ ውስጥ ይገቡና የኔ ጨረቃ ምንድን ነው ምን ተፈጥሮ ነው ትላለች ማለት ነው። ኤፍራታም በጣም ደንግጣ ነበር። እንዴ ምንድን ነው ምን ነው ቆይ ለምንድን ነው ልጅ ፊት ተቀያየረው ትላለች ማለት ነው። አይ ምንም ማለንኩም ይላታል ማለት ነው። እናም ጽዮን ደግሞ ወንድም የሆነ ነገር እኮ አስታወስኩኝ ትላለች ማለት ነው ቢንያምን በጣም ይደነግጥ እና ምንድን ነው፣ ስለ እኔን አስታወሹ ምን አስታወሽ ይለል ማለት ነው። ምክንያቱም ቢንያም ደግሞ አሁን ላይ በጣም ከዚህ ጋር ፍቅር ይዞታል ማለት ነው። ስለዚህ ከዚህ ፍቅር ስለያዘው ይሄን ነገር ደግሞ የቀረበበት ነገር በጣም እንትን እያለው ነው። ምክንያቱም እየፈራ ነው ማለት ለምን በዚህ በዚህ ገባ ውሸቱ ሁሉ ስለ ዋሻት ምክንያቱም ያለዱበት ቦታ ሄደናል እያላት ነው። እንደገና ደግሞ ፍቅረኛ ያልሆኑትንም ፍቅረኛ ነን እያላት ነው። ስለዚህ ይህ ሁሉ ነገር ስላለ እናም ይህንን ነገር ያወቀችበት ነበር የመሰለው ማለት ነው። እና ጽ ምን አስታወሽ ምንድን አስታወሽ ይላል ማለት ነው። እናም በቃ የሆነ ነገር ምን ነበር ያስታወስኩት? ቆይ ግን ለምንድን ነው ግን የማስታውሰው ነገር መለስ ወይ የሚጠፋብኝ እጭ አሁን እሺ፣ አሁን አስታወሻው እንድትጠፋብኝ ብላ ያስታወሰችው ነገር ይጠፋባታል ማለት ነው። እናም ኤፍራታ ቆይ ግን ምንድን ነበር ያስታወስኩት ትላለች ማለት ነው። እናም እንት ምን ነበር ያስታወሰሽው? ብዙ ነገር አስታወሰሻል ከዛ ውስጥ አንዱ ነው። እና እኮ ረሳሁት እኮ ለምንድን ነው ግን እንደገና ምረሳሁ? በቃ እና በጣም ትታለች ማለት ነው። እንግዲህ ጽዮን አሁን ላይ በጣም ችግር ውስጥ ከበፊቱም የበለጠ ችግር ውስጥ ነሽ። ምክንያቱም እያስታወሰች ያለን የምታስታውሰው ሁሉ መልሶ እየጠፋባት ነው። ይሄ ማለት ደግሞ መታከም አለባት ማለት ነው። ይህ ደግሞ ለመታከም ደግሞ ያው እንግዲህ እናታንም ያው ታግተዋል።